ጠላው ያልበጀ ቅራሪው ሰው ፈጀ፣ ይላል የባላገር ሰው እያልኩ ብዙ ጊዜ ተርቼ እላችኋለሁ። ሴት ልጅ የፍቅር ጥያቄ አፎናውታ አፍቅር ያለው ብላ ከምትጠይቅ ይልቅ በአክቶች ብታሳይ ጥሩ ነው ብዬ ተናግሬያለሁ። እሷ በአክት ወንድ ልጅ ደግሞ በቃላት ቢሆን ይመረጣል ብዬ አስረድቻለሁ መክሬያለሁ፣ አስመክሬያለሁ ጭምር። ሰላም ሰላም! ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ። ሁላችሁ በያላችሁበት ዳርቻ ሰላማችሁ ብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁኝ። አንድ ሴት ልጅ እያለቀሰች እየነፈረቀች እየተንከራተተች በቃ በፍቅር ተይዣለሁ ተቀበለኝ እያለች ከምትፎክር ከምትናገር ይልቅ በውስጧ ስሜቷን ዋጥ አድርጋ በአክቶች ብታሳይ የተመረጠ ነው። ይህን የምላችሁ ማለት ነው ከልምድም ከኮርስም ጭምር ነው ማለት ወንድን ልጅ የፍቅር ጥያቄ አቀርባችሁ የራሳችሁ ብታደርጉት እንኳን አይኖ ሊማረክ ይችላል። የሆነ እሺ ሊላችሁ ይችላል። ግን በቃ ፈልጋችሁ እንደመጣችሁ እንጂ ተፈላጊ ሆኖ እንዳገኛችሁት እንጂ እናንተም ፈልጉ እንዳልመጣ የሆነ ሰዓት ላይ ያሳያቸዋል፣ እንደነኛ አይነት አክቶች የሆነ ሰዓት ላይ ያሳያቸዋል። ይሄ ደግሞ ለሴት ልጅ ስሜት የሆነ ይነካል፣ በቃ ደስ የማይል ስሜት ነው። ሴት ልጅ ተፈላጊ እንደሆነች ሲሰማት እንጂ ፈላጊ ብቻ እንደሆነች ሲሰማት ደስተኛ አያደርጋትም። ሴቶች ታውቃላቸው የሆሮ መለወጥ አለ። እኛ ስንት ተነገር ያምረናል፣ ማለት መበሳጨት አለ መለመን ያምረናል፣ ከመሬት ተነስተን ኩርፈን ፍቅርዬ ማርዬ ሳመሳምል ከበካቤ ያምረናል። በቃ እነኝህ ወዘተሮች ሲፈጠሩብን፣ ፍቅር ተይዞ ለምኖን ደጅ ጸንቶ ጠይቆን ያፈቀረን ሰው ሲሆን ይለምነናል። በቃ ኩርፊያችን እንድንተው እኛ ኩራፊ እሱ ለማኝ ይሆናል ማለት ነው። በቃ እሱ ደግሞ ኩርፊያችን እንድንተው ተለማማጭ ይሆናል ማለት ነው። ግን እኛ ጠይቀን ከሆነ እኛው ጠያቂ ነን። እኛው ተለማማጭ ነን። እኛው ስንሄድ ስንከት ጨጓራችን ነው የምናጣ። ምሬ ነው ምላችሁ እንዴ። በንዴት ጨጓራችን ስንት በሽተኛ ነው የምንሆነው። ልብ ድካም ነው የሚይዘን። ይሄ ውርቷን ያት ሁሌ ሆስፒታል ነው ሁሌ ግልቆስ ተሰክቶላት ነው የምናየው። በቃ አንድ ሩታ ጋር ትቆጥራላችሁ፣ ሁለት ሌላኛው ጋር እኔ ጋር ቆጠር የለም እኔ ምሬ ነው ምላችሁ። ፎንቃ ይደፋኛል እንጂ ፍቅር ጥያቄ አላቀርብም። አይ ነው ያለ እጅ ካፈቀርኩት በቃ በምላሴ ጠብ አድርጋለሁ ማለት ፍቅር ያዘኝ ሳይሆን በቃ የማልበላ ልጅ እንደው እኮያ በቃ የማትበሉ ልጅ እንደሆናቸው ራሳቸው ስታካብሉ ማለት ነው። እቺ ልጅማ ጠብ አድርግቻት ማሳየት አለብኝ ብሎ እናንተ ደጅ ነው የሚኳጥ ነው። በቃ እናንተ በሲስተም ነው መጠቀም ያለባችሁ በቃ የፍቅር ሂደታችሁን ጣፋጭና የሚያምር ሁኔታ ወይንም በእናንተ ጥምልምል ብሎ እንዲቀር በቃ ካንቺ ውጪ ቢያ ሴት ሁሉ ሴት አይደለም ብሎ እንዲመርጥ በቃ እጅ እንዲሰጥ ታረጉታላችሁ። ግን እናንተ እያለቃቀሳችሁ ሄዳችሁ በቃ ማርዬ እናፍቀህኛል፣ ፍቅርዬዋ ከአንተ ውጭ አይበላልኝም ሳምባ አይተነፍስም፣ ነው ይተነፍሳል። በቃ ማንንም አተሽ መኖር እንደምትች ኮንፊደንስ ያለች ሴት መሆን አለበች። በቃ አተሽ መኖር እንደምትች ቢኖርም መኖር እንደምትች በቃ በራስ መተማመድሽን ሙሉ ማድረግ አለብሽ። እሱ ጋር ስትኝ መልፈስፈስ የለብሽም። ፍቅር አልፈስፍሶሽ ቢሆን እንኳን በቃ ዋጥ ቆፍጠን ነው ማለት አለብሽ፣ ማለት ነው። በቃ በተቻላችሁ መጠን ሴቶች እኔ የምመክራችሁ ነገር ቢሎ ማለት ነው፣ በተቻላችሁ መጠን ወንድ ለወንድ ልጅ አትልፈስፈሱ። ማለት ፍቅራችሁን ግለጹ፣ ግን አትልፈስፈሱ። እንደተልፈሰፈሳችሁ እያለቀሳችሁ ፍቅር ጥያቄ የምታቀርቡለት ከሆነ እየተወጣ እየተገባ ከሆነ የምሬ እናምላችሁ እራሱን እንደ ተወዳጅ ነው የሚያስበው። በቃ ይፈልገሽኝ ነው ምንድነው፣ የምትጠመጠሚብኝ እንደ መዥገር አትጣበቂብኝ ነው የሚልሽ። የምሬን ብላችሁ ያኔ እናንተ በቃ ራሳችሁን ለመቻል ያላችሁ ትኩረት፣ ለራሳችሁ የምትሰጡት ጊዜ፣ ለራሳችሁ የምትሰጡት ክብር ያ ነገር ማለት ነው። በቃ እሱ ምን ልክ በዛው ልክ እንዲሰጥሽ ያደርጋል። ልክ በዛው ልክ እንዲያፈቅርሽ ያደርጋል። በቃ ች ልጅማ ማጣት የለብኝም እሷን አጥቼ እሷን የመሰለ ሴትማ አላገኝም ማለት አለበት። እንግዲህ በእነ ሩታ ላይፍ እንግዲህ የምታዩት ነገር አብርሃም ሴት ጋር ነው በቃ አብርሃም አፈቀርኩ ብላ አንዷ ቪዲዮ ከሰራች ሄዶ ያገኛታል። ይሄ ማለት ለሚስቱ ክብር የለውም ማለት ነው። በቃ ባጭር ባጭር ቃላት ለሚስቱ ክብር የለውም አፈቀርኩ ያለችውን ሴት ሁሉ ሄዶ አግኝቶ እያቀፈ እንዴ! በቃ እንዳገባ የድሮ ላይፍ ነዋል እንዳገባ ካወቀች እችኛዋ መሰብሰብ አለባት። ኢቨን ባትሰበሰብና እሱ እየየ ብትል እንኳን እሱ ኖኖ ማለት ያለበት በፍጹም እኔ ባለ ትዳር ነኝ። በቃ ሲሪየስ ነው መሆን ያለበት ማለት ነው። ሲሪየስ ነገር ነው መናገር ያለበት። ከዚች ጋር መላላጥ ፍቅርዬ ማሪ የራሴ ውሳኔ ለወስን ነው ፉከራ በቃ መቼ የምችል ይወዳኛለች። ጥያቄ ያቀረበችውም እሷናትን ያደለውም ተለማምጣይ ነው። ስለዛ ከተመቻት ይቀጥላል ላይፉ ካልተመቻት ይቆማል። ከተመቻት ይቀጥላል ትዳሩ ካልተመቻት ይቆማል። ይሄ ነገር ነው በቃ እኔ መከር ያለው ራስሽ ነሽ በቃ። በሁለት ፍቅረኛ ማቾች ማልመጣሽ መጣሽ እያለቀስሽ የራስሽ አረግሽ ይኸው፣ በሽተኛ ነው በቃ መጨረሻው። የምሬን ምላችሁ ፈልጋችሁ አፋታችሁ የራሳችሁ ካረጋችሁ በሽታ ነው የምሸምጡት። በቃ እናንተ ጋር ነገር አይቆይም። ያስረድቻለሁ አስረድቻለሁ። በፊትም በፊት ተናግር የተናገርኩትም ነገር ነው ራሳችን እንደተወዳጅ አንካብ ራሳችንን እኔ በቃ እኔን ነው የሚያፈቅረው ከእኔ ውጭ አይኖያይም። ይህን ነገር ራሳችሁን አትካቡ በቃ ይህን እንደዚህ በቃ ከአንዷ ሴት ራሳችሁን ክባችሁ አግኝታችሁ በቃ አፋትቼ ራሴ ያረጋለሁ በቃ ጠብ አድርግቼ በቃ አልቅሼ ብዬ ብዬም ፍቅር ጥያቄን አቅርቤ ነው ስላለቅሽ አፋተሽ የራስሽ ስላረግሽ አንቺ ጋር የሚቆይ ታሪክ የለም። ይሄን ነው በቃ እናንተ ክብር ሊኖራችሁ ይገባል። መጀመሪያ መጀመሪያ አንድ ወንድ ልጅ ላይፍ ያለው ወንድ ልጅ የምሬ ነው ብላችሁ ላይፍ ያለው ወንድ ልጅ አያስፈልጋችሁ። ኢቭን ብቸኛ መሆን አለበት በዛ ላይፉ በቃ እርግጠኛ እንደ ተዋት በቃ የተለያየውን አብርሽና ፍቅር በዛን ሰዓት እንኳን በሚዲያ ላይ እንዳየነው ከሆነ ቁርጥ ያለ ነገር የለም። አብርሃም ፍቅርን እየፈለገ ባለበት ሰዓት ነው እሷ የፍቅር ጥያቄ ያቀረበችው። አያችሁ የፍቅር ስሜት ከውስጡ ሳይወጣ ነው በማለት ጠይቀችው። በዛ ሰዓት መጠየቅ የለባቸው እናንተ ጋር ይቆይም። የሆነ ሰው ሳይጨርስ ስሜቱ ሳይቋጭ ራሱ እኛ በቃ በግድ ብንገባ ያ ሰው ውስጡ ጸጸት ነው የሚሰማው። ወይንም ያቺ የሚፈልጋት የነበረችው ሴት ተለውጣ ራሷን በቃ ከፍታ ቦታ ላይ ስታየው ወይኔ፣ ብጠብቃት ኖሮ፣ ወይኔ፣ ትግስት ቢኖር ኖሮ የኔ ትሆን ነበር የሆነ የቁጭ ስሜት ውስጡ ይሰማዋል። የእውነቴን ነው ምላችሁ። እናንተ አሁን ይሄ ሰው ውስጡን ስሜቱን ሊያንጸባርቅ ይችላል፣ ግን በቃ ይሄን ስሜት መሰማቱ አይቀርም። በቃ ይሄ ነገር አለ እና ያ ሰው ያን ነገር እስኪጨርስ ወይ ደግሞ እኛ እያለቀስን የፍቅር ጥያቄ ከማቅረባችን ይልቅ በቃ ቀርበን ትሪት ለማድረግ እውነት ከውስጡ ይወጣል ያ ነገር አይወጣም። መጀመሪያ የእኛን ስሜት ተቆጣጥረን ያን ነገር ማወቅን ያለብን። ይህን ሰውማ እንደምንም ብዬ ወደ እሷ ሳይመለስ ወደ ራሴ ላድርገው፣ ወይ ደግሞ በቃ የነሱ ግንኙነት ከነአካቴው እንዲቋረጥ ማድረግ አለብኝ። ይሄ ነገር አይበጀንም። የእውነት ነው የምላችሁ አይበጀንም። ፍቅር እኛ ስለፈለግን የምናስቆመው ነገር አይደለም። እኛ ስለፈለግን የሆነ የምንገታው ነገር አይደለም። ምንም የማይገታው በውስጣችሁ በቃ ሀያል የሆነ ስሜት ነው። በቃ እናንተ መቆጣጠር የማትችሉት ስሜት። የለም እንደ ፍቅር አይነት ከባድ ነገር የለም በቃ ማትቆጣጠሩት ነገር ማታስ እናንተ ማታቆሙት ነገር እና ብዙ ሰው ፍቅርን ራሱ ማቆም የሚችል ቢሆን ኖሮ በቃ ማንም ማንም ባልተጎዳ ኑሮ ግን ማንም ሰው ማንም ማቆም አይችልም አዎ በእርግጥ ሴት ሆኖ ፍቅር ማይዘው ሰው የለም አሁን ቀድሞ አንድ ሴት ፍቅር ልይዛ ትችላል ግን ራሷ የተዝረከረከች ጥያቄ ከማቅረብ ይልቅ ያንን ሰው በሲስተም ነው መቅረብ ያለባት ምን አይነት ሲስተም ልትል ይችላቸሁ በሲስተም በቃ ትሁት ሆነሽ ወንድ ልጅ የሚወዳትን አይነት ትሁት ሴት መሆን አለብሽ። ያኔ በቃ እየየ እያልሽ ሚዲያ ላይ መዝረክረክ አይደለም። በቃ ትሁት ሆነው ሁኔታ በቃ አንቺ ክብር ያለሽ ሴት ራስሽን የምጠብቂ ማለት በቃ እዛም እዛም እዛም ወንድ ማቲ ክብርሽን ራስሽን የምትጠብቂ አይነት ሴት፣ ለራስሽ ክብር ያለሽ ለዓላማ ያለሽ በቃ የሆነ ይህን ሰርቼ በቃ ኢነርጂ ያለሽ ሴት መሆን አለብሽ። እና ደግሞ በኢነርጂ እሱንም መጠበቅ፣ የሆነ መምከር፣ ትሪት ማድረግ የሆነ ብቻ በቃ የሆነ ሲስተሞችን። ያ ሰው ሊያዝበት ይችላል የምትሉት ደካማ ጎናችሁ በዛ ነገር መቅረብ ነው። ከራሱ እስከሚያቀር ብላችሁ መጠበቅ፣ በቃ ራሱ ተዝረክርኮ መጠየቅ አለበት ወንድ ልጅ። እኛ ቀድመን አፍቅረ ነው የኛ ፍቅረኛ እንዲሆን ለማድረግ በጣም ተጽዕኖ አለሁ። ኢቭን እንዳታመልጠኝ ቆይ ትሶኬ ልበላት። ከሄደች ሌላ ሰው ታፈቅራለች ሳታፈቅረኝ ያው ስለምትወደኝ አትጎዳኝም። የሆነ ይሄን አይነት ስሜት ኖሮት ያፈቅር ይሆናል እንጂ ገባ ይሆናል እንጂ ፈልጎ ሲያፈቅር ነው ወንድ ልጅ ስምጥ ብሎ አያፈቅርም። ግን አንድ ወንድ ልጅ ማታፈቅረውን ሴት የራሱ ማድረግ ይችላል፣ እንድታፈቅረው ማድረግ ይችላል። ሴት ልጅ በተፈጥሯችን እንክብካቤ ነው የምንወደው በቃ በቃ ሲንከባከበን የሚያዳምጠን ስሜታችንን የሚጋራን ስናኮርፍ ኩርፊያችንን የሚፈታልን ምድር ያስቆረፈሽ ብሎ የሚጠይቀን ግድ የለሽ ሳይሆን ለእኛ ግድ ያለው ሰው ሲሆን በቃ ሳንፈልገው ነው ፍቅር ውስጥ የምንገባው፣ ሳንፈልገው ነው ስሜት ውስጥ ምንገባው እና ይህንን ነገር ሴቶች ብታዩበት ጥሩ ነው። እየዬ ብለን አልቅሰን ዛሬ የፍቅር ጥያቄ ብናቀርብ የእኛ ልናደርገው ብንሞክር የሆነ ሳትፈልገሽ ነው የመጣሽው እባክሽ የሚል ነገር አለው። እንግዲህ አብርሃምን እህቱ ጠይቀው ነበረ። ከሌላ ሴት ጋር እየሆንክ እየጎዳህ አንተ ነህ፣ ለምንድን ነው ምናምን ብላ ስትቆጣው ራሱ በቃ ከተመለሰች ጠይቃታለሁ፣ ካልተመለሰች ምንም አላደርግም። አያችሁ፣ እሱ አፍቅሮ ቢሆን ግን በአንገቴ ገመድ ይገባል ነው የሚለው። መጀመሪያ እሱ ፍቅር ይዞት ቢሆን ኖሮ እንዴት ትሄዳለች? ወይኔ ሞቼ ነው የምገኘው እሷ ከምትወጣ ነው የሚለው። ግን አሁን በቃ እሷ ፈልጋ ካቋረጠች ምንም ማድረግ አይቻልም። ጠይቃት አለው የሆነ ብትሄድም ግድ የለውም ብትቀመጥም፣ ቼንቺ የሆነ ብቻ ጣጣ የሌለው ጉዳይ አለ አይደል? እንደዛ ነገር ነው። ግን ትክክለኛ ስርቅ ብሎ እሱ ጠልፎ ይዞ ሄዶ፣ ጠልፎ ይዞ ጥሎት ቢሆን ኖሮ ፎንቀ፣ እሱ ጠይቋት ቢሆን ኖሮ፣ እሱ መጀመሪያ አፍቅሯት ቢሆን ኖሮ በቃ ምን ልበላችሁ። ወንድ ልጅ ካፈቀረ ሴት የላከው ሞት አይፈራም ነው ጥይት የሚጋፈጣል የምሬ ነው የምላችሁ ዘር ባለን የጥይት አይገለኝም ነው የሚለው ወንድ ልጅ ካፈቀረ አይረታም የምሬ ነው የምላችሁ እና ቀድሞ ወንድ ልጅ ጥያቄ እስከሚያቀርብላችሁ ተረጋጉ ሴቶች ረጋ ለብላችሁ የሆነ በሌላ መልኩ በቃ በሲስተም ሴት ልጅ በሲስተም ወንድ ልጅ በቃላት ሲጠይቅ ደስ ይላል፣ እና ይሄን ነገር ተጠቀሙበት ማለት እወዳለሁ። ያው አንድ ነገር ሚስጥር ሹክ ልበላችሁ ብዬ ነው፣ ለራሴ ጠቀመኝ እናንተም ተጠቀሙበት ማለት ነው። እንግዲህ እስከ ዛሬ ድረስ በአንድ ፍቅር ላይ በአንድ ፍቅር ላይፍ ነው ያለሁት። ፍቅረኛ ያስታውቃቸዋለሁ ማለት በቅርቡ ስገባው ማለት ነውና፣ እስካሁን በአንድ ፍቅር ላይፍ ነው ያለሁት ላገባም ነው። እና የኔ የጠቀመኝ ሲስተም እናንተም ተጠቀሙ ብዬ ነው። ያው አንዳንድ ሲስተሞች ከራሴ ተሞክሮ። እነግራችኋለሁ ማለት በቃ ሹክላችኋለሁ። ምክር ከእኔ የወረ እናት ንቁ ምክር አዳምጡ። ሴቶች የምሬ ነው ብላችሁ ተመከሩ። ስመክራችሁ ተመከሩ ይጠቅማችኋል። በኋላ ምነው መካሪ አጥቼ ነው እንጂ ብራም እየዬ እንዳትሉ። እኔ የምናገረው ነገር ታዳምጡ ይገባል። ቶሎ ቶሎ መጣላችኋለሁ። ሰላማችሁ ይዛልኝ። ወዳችኋለሁ። ከዴጋቸው ብያለሁ።